አንድ ነገር ልንገራቸው። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ። እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ ኖ ሰላም ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ዛሬም እንደተለመደው እስከለን ጦተባን ጋር ላይክ ላይክና ሰብስክራይብ አድርጉ በማለት የምታውቁኝ ልውል ላይ ቤተሰቦች፣ ላይክና ሰብስክሪብ ማድረጋችሁን ቀጥሉበት፣ አበረታቱ። ዛሬ እንደተለመደው ቁም ነገር የሚያስጨብጡ ትምህርት የሚያሰጡ ነገሮችን እንገመግማለን፣ እናያለን። ከእናንተ የሚጠበቀው ምንድን ነው? ላይክና ሰብስክራይብ እያደረጋችሁ እኔ ወንድማችሁ ማበረታታት ነው። ወደ ቪዲዮ የኔን አንድ መስቀል አሰበ ተፈሪ አንድ ጊዜ ሄጄ፣ የውሸት መነኮሳት ስምንት ሰለሙ ቆባው ልቀው እስልምናን ተቀበልን ብለው ሄዱ። ቪዲዮ ተሰራጭ ተጠርቼ ሄዱ። አራት አምስት ሊቃነ ጳጳሳት ነበሩ። ህዝቡ ከዚህ ስምንት እጥፍ ነው ህዝቡ ምንድን ነው የሚለው? አጠቃላይ ሰው መነኮሳቱን እያየ እየሰለመ ነው። ስለዚህ የሆነ ነገር በላለኝ፣ እዛ ቦታ ደግሞ መናገር ችግር ሆነ እንዳትናገሩ አሁን እኔ ሳልናገር አዲስ አበባ ከመመለስ ያበጠው ይፈንዳ አልኩና የእነዛን ሰዎች ማንነት ምን እያደረጉ እንደሆኑ አላማውን በደንብ አርጌ ሳይ የሄደውን ህዝብ ጭምር የሚመልስ የፕሮቴስት የምስጢራዊ ቡድን አባላትን ገልጬ ግቢውን ተረማመሰ። ከዛ በኋላ አንድ መተው ሰበካ ጉባኤ ሊቀመንበር ግቢው ላይ እሳት አነደርክብን። አንተ ነገ ጧት ትሄዳለህ፣ እኛን ግን ህይወታችን በጠበቅከዋል። የሚያምን ከማያምን ህብረት የለውም አልከኝ አለ። አዎ የሚያምን ከማያምን ህብረት የለውም ይሄን ይሄን ይሄን ይሄን ብያለሁ። አሁን በዛ ሰዓት ዝም ብል ያ ሁሉ ሰው ወደ አይምሮ ባይመለስ እኔ ያን ሰዓት ሌላ ስብከሰብከ ብመጣ መጣ እውነቱን ባልናገር መስቀሌን አልተሸከም። መስቀሌን መሸከም ማለት ላመንኩበትና ክርስቶስ ለነገረኝ ነገር መኖር ነው እንጂ ሹሞችና መሪዎች የምድር ነገስታት እንደሚፈልጉት የነሱን ምድራዊ የፖለቲካ ዘይቤ እንዳራምድ የጠራው አይደለሁም። እኔ አራት ዓመት 20 ዓመት ተሹመው ስለሚሻሩት ሳይሆን ዘላለም ስለሚገዛኝ ስለ አምላኬ ስለ ክርስቶስ የእሱ ካድሬ ነኝ፣ የእሱ ተናጋሪ ነኝ። እዚህ ጋር መምህር መልታይ ተናገረው ንግግር በጣም ትልቅ ትምህርት የሚያስጠብቅ ንግግር ነው። ምክንያቱም አለማዊ ለሆነ ነገሮችን አንገዛ መንፈሳዊ ለሆነ ነገር አንገዛ ለመስቀላችን እንገዛ ማለት ነው። ትክክል ነው። ያው እኔ አሁን እዚህ ጋር ይሄን ስናገር ትምህርት የሚያስጨብጥ ነገር ለመናገር ፈልጌ ነው እንጂ ሰሞኑን እየተፈጠረ ነገር በጣም አወዛጋቢ እና አከራካሪ ነው። እሸቱም ቢሆን አንድ ንግግር ተናግሮ በጣም ብዙ ሶሻል ሚዲያዎች ላይ ወቀሳ እየቀረበበት ነው። ያ ማለት ምን ማለት ነው? አንዳንድ ነገሮችን ባናገር ጥሩ ነው እያምናለሁ፣ ምክንያቱም ወገንተኝነትን ያስይዝብናል እና ዝንበነት ጥሩ ነው እያስባለሁ። ወደ ኔክስት ቪዲዮ። ቲክቶክ ክሬቲቭ አዋርድን ይበላሉ ብዬ ከማስባቸው ቲክቶክሮች ውስጥ አንዱ ይሄ ልጅ ነው። እስካይተ ነው፣ እንመለስ። እንደ አንተ ልጅ ሽንት ቤት ገብተህ መቆየት ሳያንስ ዋሳደፋ አረ አባዬ እኔ አይደለሁም። የምር እኔ አይደለሁም። እና ይሄንን እኔ የቀመርኩት እኔ ሲጀምር ሽንት ቤት ገባሁ አልገባሁም እኮ እንዴ! አሳድገው አልልህም፣ ብታምን ይሻላል። የምር አባዬ እኔ አይደለም አባ አባዬ

የኛ ቤት ነው ነው። ፋዛሪ ቀለል ያለ ሰው ነው። አሁን ገብታችሁ ስለ ሽምግልናው ታወሩና ቀን ቁርጣችሁ ትወጣለ። ቀን ቤት ሽምግልና ማለት ነው። እሺ ነበር እናት

ሲካል ጥራት እሷ አትመጣም። አንቺ የገንፎ ጠርቻት እኮ የልጅ ልጆች አሉ አስላብኝ ይመጣ እሷ እንዴ ነግሬሻለሁ፣ አንቺ ያልኩሽን ብቻ ነው መጠራት። አንቺ ወረኛ በየጆ ጊዜ ድግስ ላይ ባለቤቶች ሲጠሩን በር ላይ ቆሞ አንዳንድ አሽቃባቾች አሉ፣ ወጥ የሚቀንሱ፣ ጠጅ የሚደብቁ፣ ጠላ የሚደብቁ በር ላይ ሰው ነው ያን የሚያከላክሉ። እኔ እንኳን የማውቃቸው ሰፈር ውስጥ ውስን የተባሉ ሰዎች አሉ። እነሱ ናቸው በቃ፣ ብዙ ጊዜ ማለት ነው የኛ ቁርፍ ድብ ድግስ ተገባና

እሺ ቤተሰቦች፣ እዚህ ጋር ደግሞ ወደ ቁም ነገሩ ስንሄድ ሰሞኑን እሸቱ አንድ የተናገረው ንግግር ነበር እና ብዙዎች ነገር ተቃውሞት ኮሜንት ላይ የሚሆን በጣም የተለያዩ ሰዎች ቪዲዮ የሰሩበት ነበር እና አንድ ወንድማችን የሰራው ቪዲዮ እስኪ አይተነው እንመለስ። እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግሯለን። አታሽቋልጥ። ስለምን ታሽቃብጣለን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 ከጴንጤ ጓደኞቻችን ጋር ነው። እና ይሄ ታውቃለህ ነው። ብዙ ጊዜ ማንኛውም የኢትዮጵያ ቤት ድግስ ሚካሄድ የሙስሊም እና የክርስቲያን የሚሰራል። ብዙ ሙስሊም ጓደኞች አሉና ለኛ አዲስ ነገር አይደለም፣ ከሙስሊም ጓደኞቻችን ጋር መሆን ከሙስሊም ወንድሞቻችን ጋር መሆን እና ለእኛ ነገር ነው። ይሄ የኢትዮጵያዊነታችን ያፈራነው አንድ ጸጋና አንድ በረከት ነው። ባለፈው እንደነገርኳችሁ ዘፈናችን ላይ እንኳን ራጎድ አይደለም ወይ ያኖር ጎሮ ቤት ብሩት ይደፍሩ እንኳን ዘፈን ናቸው። ምክንያቱም ቅዱስ ራጉኤል ቤተ ክርስቲያን ና አንዋር መስጊድ ርቀቱን ያውቁታላችሁ ለእናንተ አናግራችሁም፣ እና በዚህ ያክል ዲስታንስ ላይ እንኳን ሁለት ሃይማኖት ይቻላል የሃይማኖት ተቋማችሁን ማስፈር የሚችልበት ሀገር ላይ ነው ማለት ነው። ለእኛ ለኢትዮጵያውያን ይሄ አይነገር ተቻረን። አንዳንዴ አንዴ ዝም ብለን ባንወራ ጥሩ ነው ብዬ አስባለሁ። ወደ ኔክስት

ሲበጠብቱ ብዙ ሰዎች ተቃራኒ አነጋገር ሲናገሩ፣ አንድ ደንብ አስከባሪ አለ ሶሻል ሚዲያ ላይ። እሱም ማን ይባላል? ዲቤክን ዲቤክን ሰምት ነው። ልመልስ የስልክህን ግላሳት ቀይረውም እንዴ ተሰባብሮ አልኩ። ለምን አይፈነዳም? ምን አገባ? የህዝብ ድልድይ አይደለም እኮ የተሰበረው። በጣም አሳሰበ። የተበደርከኝ ብድር እንዲቤ ያሳስብ የምን ነበረበት። የስልክህን ግላሳት ቀይረው ጓደኛ ነው መቀይረው የስልኬ ግላስ ምንም አላረገኝ፣ በስነ ስርዓት እያስጠቀመኝ ነው። ከቤተሰብ ሞባይል ቤት የሚሰራ ሰው ካለና ተቸግሮ ከሆነ ብር በጥሬው ልስት ስልክ ተሰባብሯል ምናምን አትበለኝም። በሰው ፊት ጥርስህም ተሸርፎ የኖርክን የስልኬን ግላስ አጥቀ ትሰርቀኝ ፈልገህ ነው እንዴ? ግላሱን በጣም ነው ሞዶኝ። ሌላ ብገዛም እላዩ ላይ ነው ማስለጥፈው። ይመቸኛል። ኦሪጅናል። ምን አገባችሁ? መጥፎ ጓደኛ ይዛል ቀይረው ብላችሁ ምክሩ። ምክንያቱም አንዳንድ ጓደኞች ከማይረባ ጓደኛ እንደሚባለው ብቻ ወደ ገደል ነው የሚከቱን እና ጓደኛህን ቀይረው። በ የሰልኪ ገል አስተሰሯል እፈልገዋለሁ መፍት። እዚህ ጋር ደግሞ አባ ገብረ ኪዳን በጣም ቆንጆ ትምህርት የሚያስጨብቅ አንድ በጣም ደስ ይለኝን ትምህርት ያስተማሉትን ልጋብዛችሁ። ወደ ልጆች አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርወ ለእግዚአብሔር ጽልእዋ ለእኪት ይሄ ነው በቃ ምልክቱ። ማለት እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ። ማለት እግዚአብሔር የሚጠለቁ አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶች ናቸው ብሏል ጠላቶቼን እንጠላለሁ ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢያት ናቸው እግዚአብሔር አሁን የምንጸልይ ለምን ይመስላቸው የምንጸልይ አሁን እግዚአብሔርን ስለምን ወደው ነው ይሄን የሚያደርግ ሰው ካለን ይሸልመዋል የምንቆርብ አሁን እግዚአብሔርን ስለምን ወደው ነው አይደለም ካልቆረብኩ ጥሩ አይደለም ብለን እንቆርብ የምንጸልይ ካልጸለይ ጥሩ አይደለም ብለን ነው የምንጸልይ ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይው። ጥሩ አይደለም ማለት ለእኛ የሚመጣብንን ብንን አስበን ነው እንጂ እግዚአብሔርን ወደ ነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተውን ሲያሁን እንግዲህ ዛሬ ከተወለድን አምሳም አርባም ሀያም ሰላሳም አስራ አምስትም ዓመት የሆነው አለ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ እግዚአብሔር ብዬ የተውኩት ሀለኝ ነገር ሁሉ ከከበበኝ የኃጢያት ባለጸግነት እግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም። እሺ ቤተሰቦች፣ አባ ገብረ ኪዳን በጣም የምወዳቸው መምህር ናቸው አባት ናቸው። እንደኔ የምትወዱ ሰዎች ካላችሁ አባ ገብረ ኪዳን በጣም ነው የምወዳቸው በጣም ነው የመቹኝ። እድሜና ጤና ይስጥልኝ ብላችሁ ኮሜንት ላይ ጻፍ ጻፍ አርጉልን። ረጅም እድሜና ጤና እንመኝላቸው ቤተሰቦች። እዚህ ጋር ደግሞ በጣም

እናንተም የሚያመጡላችሁ ይህ ቪዲዮ በጣም ስለተመቸኝ ነው። የመሬንም ናችሁ እንደዛ ይህ ብልጭ ይዘው ብዙ ሰፈር ውስጥ የተደበቁ ወጣቶች አሉ። አንዳንድ ደግሞ አይነቶች አሉ። እንደነ ስቲፋኖስ ወርቶማስ ደሞ የመሰሉ ለፈለቀው ከአስር ሚሊዮን ቪው በላይ የሚታይላቸው ቻ ምንም ማለት አይቻለም። እዚህ ጋር ደግሞ ለጥርሻ ማሳጋጅ ቪዲዮ ምንድን ነው? ሁላችንም ድሮ ኤብሱንን እናውቃታለን ቃና ቲቪ ላይ እና እስኪ የኤብሱንን ካራክተር ሆና የተረጎመችልን ምን አይነት ሴት ነች? እስኪ እሷን አይተናት እንመለስ። አብዛኞቻችሁ አይታችሁ ሊሆን ይችላል፣ ግን እኔ በጣም ስለተመቸችኝ ና በአንድ ቅር የምትለበት መንገድ ሉሉ አስደነግጥ ምናምን ያለው ሞመንት በጣም ተገረሚ ነው። አይተናት እንመለስ። ወይኔ ፈጣሪ፣ ወይ አርነሽ፣ ነግሬሃለሁ፣ አውርዴ ከዚህ ነገር ላይ ወይኔ፣ በጣም እየፈራ ነው። አንተ አንተ የጁስ መጠጫ ነግሬሃለሁ፣ አርዳ ያደረክ ነው፣ አውርዴ ብያለሁ። እንዲቸራል እንዴ ሰማኛለሁ

በቀጣይ ቪዲዮ እስክንገኝ እንደርስ፣ ይመቻችሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ይጠቅመኛል። ባይ ባይ።